ትንንሽ ነገሮች ናቸው የሚለውን እንድናስብ ነው። እነኚህ ጥያቄዎች ተጠይቀው ብዙ ሰዎች ተጋርተዋቸዋል። እና የቱ ነገር የበለጠ እንድንደሰት አድርጎናል የሚለው ላይ ለመደሰት መጣር አስፈላጊ ነው። እኛ ሀገር ብዙ ሲባል ሰምቻለሁ። ይህኛውን እንኳን ለምሳሌ የሆነ ሳንቲም ፈልገሽ ወይም ገንዘብ ፈልገሽ ተደብተሽ ቤት ውስጥ ልብስ ላስተካክል እስቲ ብለሽ ልብስ እያስተካከልሽ ኪስ ውስጥ ስትገቢ የሚገርም የገንዘብ መጠን አግኝተሽ ታውቂ? መጋጥሞኛል። የዛን ቀን የፈነጠስ መፈንጠዝ እኮ ደሞዝ ይደርስ እራሱ ላያስፈነጥዝ ይችላል። ና የኮሌጅ ተማሪ ነኝ አለ ገንዘብ በጣም አስፈልጎኝ ግን ተደብሬ ሩሜ ውስጥ ቁጭ ብያለሁ። ተነሳሁና ሰውነቴን ለማፍታታት ልብስና ቁሳቁሴን ላስተካክል ብዬ በድንገት ወደ አንዱ የሱሬ የኪስ ውስጥ እጄን ሳስገባ እኔ የፈልገው ከነበረው የገንዘብ መጠን ሶስት እጥፍ የሚበልጥ የገንዘብ መጠን አገኘው እሰራ የነበረውን ባለበት አቁሜ ገንዘቡን ልጠቀም ለፈለግኩበት ነገር ልጠቀምበት ብዬ ወጣሁ ይላል እና ያንን ደስታ አረሳውም፣ ነው የሚለው። ይሄ ከሰማይ የሆነ ወርዶልን ነው የሚመስለው የራስሽው ያስቀመጥሽው እኮ ገንዘብ ነው ረስተሹ ነው በቃ። ስንዲንደምስ የረሳሁት ነገር ይኖራል ቦርሳ ውስጥ፣ መጽሐፍ ውስጥ ትፈላልጊ ትችያለሽ። ግን አንዳንድ አጋጣሚ ነው መጽሐፍ ውስጥ ልክ እንደዚህ ዝርዝር ብሮቿ ነው ግን ብዙ ዝርዝር ብር ያው ዋጋም ነበረው ከአመታት በፊት አልኩ። በቃ ደግሞ እኮ ያምራሉ ሁሉ ስታቸው በፈለግሽው ሳት ሲሆን እና ሚራክልም ሊመስልሽ ይችላል። ችግሬን የሰማማ የሆነ አካላል የሆነ መፈለግሽን መሻትሽን መልስ እየተሰጠኝ ነው ትያለሽ፣ ትደነግጫለሽ። ልክ እንደዚህ አይነት ነገር ይሄ በቃ ትንሽ ብር አረረብኝ ሰዓት ሊሆን ይችላል። እንደዚ አይነት ነገር ያጋጥማል። ትራንስፖርት ውስጥ አሁን በቃ ወይ ይሄ ብቻ ነው ያለኝ እያሉ ጃኬታቸው ሲገቡ ቦርሳቸው ሲገቡ ድንገት ጠቅለል ብለው ቁጭ ያሉ የገንዘብ ኖቶች የሚያገኙና የሚፈነጥዙ ሰዎች አሉ። ሌላው የጓጓችሁለትን ጉዳይ እንድትገኙበት የሚያደርግ ከባድ ስብሰባ አለ ተብሎ ለምሳሌ የፍቅር ቀጠሮ ሊሆን ይችላል። የራት ግብዣ ሊሆን ይችላል። ቤተሰብ ግዴታ መገኘት አለብህ ያለ ሴሬሞኒ ሊሆን ይችላል። ይሄ የስራችንን ሁኔታ የማይረዱ ሰዎች አሉ። እንደው ትቀርና የተባልንበት ሊሆን ይችላል። ማህበራዊ ጉዳይ፣ በግልሽ የምትሰሪው ስራ፣ ጉዞ ወይም ደግሞ ጓደኞችን ለማግኘት ረጅም ጊዜ በኋላ ያሹ ቀጠሮ ሊሆን ይችላል። ና ስብሰባ አለ ተብሎ እንደው ምንድን ነው ምላቸው ምክንያት። እንደው አሁን እዚህ ጋር ደግሞ ስብሰባ ስንል ተራ ስብሰባ አይደለም። ያለቆቹ ሊሆን ይችላል ትላልቅ ጠረጴዛ ከበን የምንቀመጥበት ሊሆን ይችላል እና ድንገት አንዱ የበታቸው አለቃ ደውሎ አለቃ አንዱ የከባድ ነገር ገጥሞታ ስብሰባው ተሰርዟል፣ ስብሰባው የለም። ጮቤ መርገጥ የሚባለው እኮ ዚ ላይ ስብሰባው የለም ሲባል የሆነ ማትፈልጊው ክላስ በጣም ቁጭ ብለሽ መብራት ሲጠፋ ድሮ ድሮ እንደዛ ነበር። በተለይ ዩኒቨርሲቲ ውስጥ ማታ የሰለጨሽ ክላስ ሊሆን ይችላል በጣም እንዴት እንደሚያስፈነጥጣ። መምህር እኮ አይመጡም፣ አንድ ነገር ገጥሟቸው ሀዘን እኮ ገጥሟቸው ሲባሉ የኔን እኮ ቲ ለራስሽ ልትማሪ ማለት ነው። እሳቸው በገጠማቸው ሀዘን አንቺ ተደስተሽ ተይዣለሽ። ማንኛውም አይነት ወደ ሂሳብ ቁጥራችን ገንዘብ ገብቷል የሚል የባንክ የመልእክት ድምጽ ራሱ ድምጿ ለየት ምትል ይመስላል። ግን ወጪም ገቢም ሲሆን እኮ አንድ ድምፁ ዞሮ ገብቷል የሚል ቴክስት እና የዘገየ ክፍያ ሊሆን ይችላል። ፈገግ ይላሉ ሰዎች። እሷ ሰዓት ላይ ሞመንቷ ላይ ኮስተር ብለው ከነበረ ራሱ ደሞዝ ገባ እንዴ ብለን ትንሽ ኮረመም እንችላለን። ብቻ ይሄ ለቀቅ ፈታት ያልሽሰውኮ በተለይ ደሞዝ ሰዓት እስኪ ገባ ድረስ ብሩ በጣም የብዙ ሰው ጉጉት ነው በጣም ሌላኛው በኋላ ቢሉን ስታስብ ይሆነው እንጂ በጣም ገና መግባቱ ሲታሰብ እንኳን ደህና መጣህ የሚያስብል ነገር አለው። ከገንዘብ ጋር የተገናኙ ብዙ ነገሮች ሰዎችን አስደስተዋል። ያልጠበቃችሁት ሪፈንድ ወይም ደግሞ ተመልሶ ይመጣልን ገንዘብ እንደውም ብዙዎቹ የሰጡት ምሳሌ እዚህ ጋር ኦቨር ፔይመንት የሚባሉ አሉ። ለምሳሌ መቶ ብር ቢሆን እቃው መቶ ሀምሳ ብር ከፍለሽበት ሀምሳ ብር ተመላሽ አለው የሚለውን ፋክት ታውቂያለሽ። ግን እነሱ ሂሳብ ውስጥ ከገባማ አይመጣም ያልሹ ነገር ሊሆን ይችላል። በቃ ትተሸዋል። ድንገት ተደውሎ ሊሆን ይችላል፣ ወይም መልሰው በሲስተም ከተውልሽ ሊሆን ይችላል። የራስ ሽኮ ብር ነው፣ ግን እንደ ጠፋ ያወቅሹ ነገር መልሶ ሲመጣ ያስደስታል ነው። የአገልግሎት ክፍያም ሊሆን ይችላል። ያልጠበቃችሁት ወጪ በቃ አይወራረድም መቼ ምን ይሁን ብለን የተውነው ነገር በሰዎች ወይም በተቋማት ይወራረድላቸዋል ኑ ሲባል ያስፈነጥዛል። ከዚ ከገንዘብና ጥቅማጥቅም ጋር በተገናኘ ቦነስ፣ ቦነስ ወጣ፣ ቦነስ ሊመጣ ነው፣ ስንት ሆነ ቦነስ የሚሉ ጉዳዮች ብዙ ሰዎችን ቢዜ ያደርጋሉ። ከስሜቱ ጋር ካለ መቁነጥነጥ ጋር ነው እንጂ ህይወትን በመሰረታዊነት ስለሚለውጥ አይደለም። ገቢ ስጦታ ምርቃት ተደርጎላችኋል፣ ጭማሪ ተደርጎላችኋል የሚሉ ነገሮች ብዙ ሰዎች እንዲደሰቱ አድርጓል። በጉዟችን ሁሉ አረንጓዴ ትራፊክ መብራት ሲያጋጥመን በጣም ብዙ ሰዎች ተደስተዋል። እንደዚህ አይነት ግጥምጥሞች ይኖራል። ቀንና ቀን ይመስልሻል። ቀኑ ራሱ በቃ ተብዴ ዛሬ ለኔ ነው ሁሉ ነገር ተከፋፈተ ያለሻ። ሰትመች የሚይዝሽ መብራት የለም በቃ ስደርሺ አረንጓዴ ነው የሚበራው በጣም አሁን አንዳንዴ እኔ አፍራለሁ ብሔራዊ ጋ ኔንቲና ብሔራዊ ጋ ስንት መብራት አለ። ወደ አምስት መብራቶች ዞረሽ እስክትመጪ ድረስ ማለት ነው አምስቱም ጋር አምስት ከተያሽ ሰው ላይ ረዳሽ ይችላል ትቆም ያለሽ ረዥም ሰት ብሔራዊ ነኛ ያለንሽም ወይ ነው የሚልሽ፣ ግን ሰው ማያውቅ በተለይ ማያሽ ከረክሰው በጣም ይገርም። ቸኩለሽ ደግሞ ከሆነ ባቸኩም እየሄድ ብቻ አለመያዝ በመብራት ደስ የሚል ነገር አለ። በቃ ነፃ እንቅስቃሴ ውስጥ ንጦም ያደረጋል። እሱ ብዙ ሰውን አስደስቷል። እንደውም በቃ ቀለል ባለ ስሜት ውስጥ እና ቀጥሎ በሀይል በመሞላት ውስጥ እንዲንቀሳቀስ ያደርጋል። አንዳንዴ ደግሞ አሁን ተመሳሳይ የሆነ አንዳንድ የተሳካ ቀን ይኖራል። የሆነ ቦታ ትሄጃለሽ፣ ጉዳይሽ ቶሎ አልቋል። የሆነ ቦታ ትሄጃለሽ፣ ፈጽመ ሸዋል። የሆነ ቦታ ትሄጂ ሰዎች ተባብሮ ሸንቺ፣ ምን አይነት ቀን ነው የምትይበታለ። በቃ የሚያስደስት ትናንሽ ጉዳዮች ልታስፈጽሚ ነው የሄድሽው፣ ግን ሁሉም ጋር ስትሄጂ ቶሎ በፍጥነት በትብብር ነገሮች አልቀውልሻል። ይሄ ደስ ይላል። እንግዲህ ለብዙዎቹ በተለይ በየቀኑ ፍዳሜ ያዩ ሰዎች አሉ። እንቅስቃሴ አንዳንድ ቀን ነው። እሷን ቀን በደንብ መጠቀም ነው። ያበደራችሁት ሰው ገንዘብ መልሱ ሳትሉት ሲመልስ ብዙ ጊዜ አተካሮ አለ። ወይም ደግሞ መሰጠት አለበት መመለስ አለበትያል በውስጥሽ ባትጠይቂ እንኳን ልትታዘቢ ትችላል ከተመለሰ እንዴ ልንል እንችላለን። ስጦታን በተመለከተ ደግሞ አንዳንድ ጊዜ ለአንቺ ምንም አይደለም ብለሽ የሆነ ትንሽ ሳንቲም አውጥተሽ ለሆነ ሰው ብትሰጪ እንበልና ለኔ ቢጤ ወይም መንገድ ላይ ያሳዝኖኛል ያላልሽ የሆነ ሰው ብትሰጪ የምራቸውን ከውስጣቸው በሚወጣ ምስጋና ደግሞ የሚሞሉ ሰዎች የሉ? ምርቃት እና ያንቺን ህይወት የሚነካ የሚመስል ነገር ያስብሹ እንዲሳካ አይነት ነገር ቢነግሮሽ ይማ ግጥምጥሞሽ ልትትች ያልሽ የሆነ እንደዚህ ፊል ያደረጉ ሰዎች አሉ። በድንገት ለተጠቀምናቸው አገልግሎቶችና ለገዛናቸው ቁሶች ደግሞ ተከፍሏል የሚል ሰርፕራይዝ ሻይ ጠጥታል ሊሆን ይችላል። እዛ ጋ ያለ ሰውዬው ነው፣ እዛ ጋ ታክሲ ደግሞ አሁን ዋጋውም ከፍ ያለኮ ነው። ይህ እንደቀላልም የምናየው ነገር አይደለም። የሆኑ አካባቢዎች ላይ ምን ሸፍኘዋለሁ ወይም አላያችሁትም የሆነ ሰው ከፍሎታል ብትባሉ ሁልጊዜ የምንጠብቀው ነገር አይደለም፣ ግን ደስ ያሰኛል። ከሆኑ ልጆች ጋር ቁጭ ብዬ እንደዚህ እያወራን የሆነ ሰው መጣና ብቻኛ የምንጠቀማቸውን ነገሮች ተጠቅመን ጨርሰናል ከዛ ሂሳብ ስንል። ልጅቷን ብላች መጣ። ደግሞ ይሄ ሀምሳ ሺ ብሬን ወስዶ ሳይመልስልኝ እያለች ነው። ልጁ መጥቶ ሰላም ብሎ ምን አይነት እኮ የሆነ ስራ ሰርተን እኮ ገንዘቤን እኮ ይዞብኝ ቀርቷል ምናምን እያለች ነበር። ከዛ ያው መጨረሻ ላይ ተከፍሏል ተባለ። የከፈለው ያ ሰው ነበር። ከዛ በቃ ደስ አለ ሁላችንም። ሀምሳ ሺ ብሬ እያወራረችን በጣም ከዚህ በኋላ ስሙን እንዳታነሻ አላት እንዲ እዛች ቅጽበት ላይ የሆነ እፎይታ እንዲሰማት ያደርጋል፣ የገንዘብ ቀውስ ውስጥ ከነበረች። ብዙ ሌሎች ሰዎች ምን ብለዋል፣ በጣም የወዷቸው ሙዚቃዎች ለምሳሌ አሁን ዘመነ ዲጂታል ነው፣ ከወደድ ሹን ሰርች አድርገሽ ማዳመጥ ትችያለሽ፣ ግን በሬዲዮ ሲለቀቅ የተለየ ስሜት አለው ተብሏልና ብዙ ሰዎች በጣም ደስ ብሏቸው ይውላሉ፣ ያመሻሉ። የወደዱት ሙዚቃ ተጋብዞ ሲያጋጥማቸውም በጣም ሰልፍና ግርግር ያለባቸው ቦታዎች ላይ በድንገት ና ቅደም የሚል ግብዣ ቢመጣ ወይም ደግሞ ና ቅደም ግድ የለም የሚሉ ሰዎች ቢኖሩ ራሳቸው ተሰላፊዎቹ ሊሆኑ ይችላሉ። ወይም ደግሞ ያ ሰልፍ እንዲፈጠር ምክንያት የሆኑ ሰዎች ሊሆኑ ይችላሉ። ወይም የስራ ኃላፊዎች ሊሆኑ ይችላሉ። ቅድም እንዳልነው እንደ አረንጓዴው መብራት ቀኔ ቀና ነው እንድንል የሚያደርግ ነው። በድንገት የምትወዱትን ጠረን ማጣጣም የሆነ ቦታ ተገኝታችኋል። ድንገት ትዝታችሁን የሚፈጥር በጣም የምትወዱት የምትፈልጉት እንኳን አሸትትኩት የሚያስብላችሁ ጠረንም፣ ሽቶው፣ እጣን አይነት ነገሮች ብዙ ሰዎችን አስደስተዋል። ውድ ግን አድራሻ የሌለው ወድቆ ያገኛችሁት የሆነ ቁስ፣ ይህንንማ ፖሊስ ታዲያ ነው ማስረከብ አንዳንድ ነገሮች አሉ። ለምሳሌ ስልክ እኮ ወድቆ ስልክን አለመስጠት ኃጢአት ነው፣ እንደው ከውድነቱ ብቻ ሳይሆን ሰዎቹ ካላቸው ፍላጎት ከዛ ቁስ ጋር። አንዳንዴ እንደዚህ የሚያጋጥማቸው ሰዎች አሉ። ጎንበስ ብለው ሲሄዱ መቶ ብር ሁለት መቶ ብር እንግዲህ እሱም ባለቤቱ ማን ነው ብለሽ አታፈላል ግን ደስ የሚል ስሜት አለ። ያንገት ወርቅ ወድቆ ስታገኝ ቢሮ ውስጥ እና የስራ አካባቢ ከሆነ ብልግና ነው። ሰዎች አሁን ይሄን አይደለም፣ መንገድ ላይ አንቺ ያልሆነ ነገር ማስረከብ ነው ያለብሽ ለሚመለከታቸው አካል። ከዚ ተፈልጎ የጣለው ሰውዬ የማይመስል ነገር እሺ ወይ ትያለሽ። ከዛ ሁሉም ሚር መሰነት ሰው መካከል ለአንቺ ነው ያብረቀረቀው፣ በቃ እና ደግሞ ቶሎ የምናስበው ምንድነው ቅድም ያልሹ በቃ ይሄ ጣፈንተው ችግሬንም አይቷል የሆነ አካል ተያለሽ እንደው ያልናቸው ይሄ ወርቅና ይሄ ሌሎቹ ነገሮች ቅንጦዎቹም ባይሆኑ ለጊዜው አስፈላጊ ነው የምንላቸው ነገሮች ወድቀው በቃ እዛው ጋር እንድትጠቀሚበት ምክንያት የሚሆኑ ነገሮች ይኖራሉ። ቀኑ ሐሙስ ሐሙስ መስሏችሁ ግን አርብ ነው፣ ወይም ደግሞ አርብ አርብ መስሏችሁ ቅዳሜ ነው ብለው እንደ አዲስ የሚደሰቱ ሰዎች አሉ። ምናልባት ይዛ ቀን ላይ በጣም ለስራ ጊዜ የሚሆኑበት ነገር ሊኖር ይችላል። ወይም የሆነ እሁድ ነው ያው ሊሆን ይችላል። የሚያስጨንቅሽ ቀን የለም። ለረጅም ጊዜ ወይ በጠዋት የምትነሽበት ስራ ይሆንና ከዛ ሳቃ ምቋጥርበት እሁድ ነው፣ ጠዋት ሰ እንኳንም ሰኞ አልሆነ ያለሽ እንደውም ብዙ ሰዎች ከዚህ ከቀን መዘበራረግ በተገናኘ አላርም የማይሞሉበት ቀን በጣም ሲያስቡት ያስደሰታቸው ነው። የግዴታ ጠዋት ለምሳሌ ረፈድ አድርገሽ ተኝተሽ እምትይሉ አዎ። ሌላው ለምሳሌ ቢዝነስ የምትሰሩ ሰዎች ከሆናችሁ በዓላት እራሱ ብዙ ያስፈነድቃል። ስራ ቀን ሲውልና ነገ ከነገ ወዲያ ብለሽ ስራ ያልሆነ ቀን ሲውል እኩል አይደለም ስሜቱ። በቃ ደስታው ወደር አይኖረውም። ፍልቅልቅ ነው የምንለው። በቃ እሰይ ሰኞ ሆነ ማክሰኞ ሆነ እንላለን። ቅዳሜና እሁድ እንዲሁም ብዙ ሰው አይፈልግም፣ የረፍት ቃሉ ስለሆነ በጣም ምንም ሌላ ተጨማሪ ረፍት አያገኝም። በእነኚህ ደስታዎች አሁን ስንደሰት አካባቢያችን ላይ ያሉ ሰዎች ሁሉ ይደሰታሉ። ለምንድን ነው ሙዱን ጥሩ እናደርገዋለን። ቢዝነስ የምትሰሩ ሰው ሆናችሁ የምንጠብቃቸው ክፍያዎች ሊኖሩ ይችላሉ። እና ያ የሚከፍላችሁ ሰው ሲደውል ያለው ስሜት ከነስሙ ኮድም ካለው ከነ የሚከፍልሽ ብቻ ሳይሆን ስራ የሚያሰሩሽ ሰዎች ይኖራሉ። ሲደውሉልሽ የሆነ ስራ ስር ይሉልሽ ነው አደለ ምንለ ቆ ሰባል በአ ደወለ በጣም አስፈላጊ ሰው ደወለት ትያለሽ። በቃ ከዛ ጨዋታ ሁሉ ሊቀየር ይችላል። ለብቻችንም ከሆነ ነው የምንይዘው፣ እንጨብጠው ልናጣ እንችላለን። ያስታውቃል። በቃ ደስታ ስሜት፣ በጣም የምትወዱት ሰው በቤት ቀድሟችሁ ሲገባ ያለው ስሜት። ብዙ ጊዜ እናቶቻችን እናስታውሳለን። ስንገባ እናት ከሌለች የምናስታውሰውም ነገር አለ፣ በተቃራኒው ማለት ነው። ክብድ ይልሻል ቤቱ ይህኔ እኮ ምግብ አስቀምጣ ነው የሄደችው። ይህኔ ቤቱ ውስጥ አንቺ የምትፈልጊውን ነገር ሁሉ ቀድማ አዘጋጅታ ነው የወጣችሁ። ግን እናት የለችም ማለት ለብዙ ሰው አለው ስሜት። አባትም እንደዛው። አሁን ደግሞ ባልና ሚስት ሆነን ባል ቀድሞ ሲገባ፣ ሚስት ቀድማ ስትገባ የሚኖር ስሜት። በተለይ ደግሞ ቀድሞ መግባታቸው ሳይሆን አብረው የሚያደርጉት ነገር ደግሞ ካለ እራት እየሰራ ከሆነ የሚጠብቅሽ እሱ አይነት ስሜት አለ። እራቱ ከማለት ዛሬ ከራት ጋር ነው ብለው በሩ ቢከፍት የሚሰማ ስሜት አለ። ብዙ ሰዎች ይሄ ወንድምም እህትም ሊሆን ይችላል፣ አስደስቷቸዋል። ምንም የማትጠብቁት ሰው ግን የተከበረ እራሱ የታወቀ ቦታ ያለው ሰው በስማችሁ ጠርቷችሁ አውቋችሁ ሰላም ቢላችሁ ዋው በጣም ደስ ይላል። ብዙ ሰው የሚያስደስት ነገር ነው። ምክንያቱም አክብሮት አለሽ ለዛ ሰው፣ እኔን ያቀኛል ብለሽ ምትጠራጠር ያለሽ እና ምን ያክል ቦታ እንደሰጠሽ እንዳከበረሽ ነው እኮ የሚያሳየው። እና በስምሽ ባይጠራሽ ባያቀሽ ራሱ እኮ ምንም አይመስልሽ። መምህራኖች ራሱ እዚህ በስምሽ ጠርተው ሲያናግሩሽ እኮ ደስ ይላል። ስራ ቦታ አካባቢ አሉ። ብቻ እንዲ ብዙ ሰዎች ተደስተዋል። ድንገተኛ አጋዥ ወይም ደጋፊ ምስክር ስታገኙ ደስ ይላችኋል። ለምሳሌ ሰልፍ እዚህ ገብተሃል፣ እዚህ ነበር ይባላል። አሁን አንዳንዴ ካርድ ልትሞይ አለ አይደል? አገልግሎት የምናገኝባቸው ቦታዎች ላይ ሰው እየተጠባበቀ ነው፣ ነዳጅ ስትሞይ አሁን ተጀምሯል። እና አረ እዚህ ነበር፣ እዚህ ነበር፣ አይተነዋል። ምንም ግንኙነት የሌለው ሰው ግን ምን አስታውስ ነበረ ድሮ ለምሳሌ ታክሲ ውስጥ ሆነሽ ሂሳብ ይቀበሉሽና ረዳቶቹ ይሉሻል፣ ድጋሚ የሰጠኸው ሀል እንዴ፣ ስቲ መቼ የቱ ጋር ሰታለች? ወይኔ መብረቱን ያየት ይላል አጠገብሽ የተቀመጠ ሰውዬ። ስለዚህ ያረጋግጥለታል ማለት ነው። የትም አያገኝም። ከዛ በፊት ያ ሰው ልክ እንደዛ ሲሆን ሰዎች መስክረውልኛል ከጎና ናቸው የሚል ስሜት አለ። መስካሪ ማጣት ደግሞ ሌላው ልብ ሚሰበጣም የእውነት አድርገሽው አንቺ ሆኖ

ያጋጠመኛል ግን ዞር ስትይለት ነው የሚገኘው። እዛው ጋር ግን እንራገማለን፣ ስታደክመኝ ቆይተ ምናምን እንላለን። ጉዙ ነገር ግን ጠፍቶ የቆየ ነገር ሲመጣ ስናገኘው ደስ ይለናል። አሁን እኛ ሀገር መብራት ሲጠፋ አራት ቀን ጠፍቶ አንድ ጊዜ ሲመጣ ደስ ይልሻል። የሚገርምሽ ነገር ማለት ነው። አውሮፕላን ውስጥ ቦርሳዬን ብር አለው ቦርሳ ውስጥ እዛ ቶይሌት ውስጥ ገብቼ ይዞ ሄጄ ቁጭ አድርጌዋለሁ ዘቶይ ላይ ከወንበሬ ጋር መጥቼ ከተቀመጥኩ በኋላ የለም ከዚ ቀጥ ብዬ ሲ ቁጭ ብላለች ዛ እዛው አለ አይነት አጋጣሚ ስልክ አስቀምጠሽ ተመልሰሽ ስትሄጂ እዛው ቦታ ውስጥ ታገኝ የሬስቶራንት ውስጥ ምናምን የራስሽኮስቢ እንግዲህ ስንት ሰው ይወጣል ይገባል። ያንን ነገር አገኘዋለሁ የሚለው ነገር ስሜቱ ራሱ በቅጽበት ሁለት ነው የሚሆነው። አጣሁት ብለሽ ደንግጠሻል፣ አዝምሻል ከዛ ወዲያው ደግሞ ከእጅሽ እንዳልወጣ ይገባሻል። አንዳንድ ጊዜ ውሃ ሽንት ይወጥረናል አይደል? በጣም ወጥሮን ሽንት መሽና ትፈልጋል፣ እንጨናነቃለን። እንጨናነቀው አንደኛ መጸዳጃ ቤት ነው ማገኘው ሁለተኛ ተነስተሽ ወጥተሽ የምትጸዳጅበት ሁኔታ ውስጥ ላትሆኝ ትችያለሽ። ስብሰባ ላይሆን ይችላል፣ ስራ ሊሆን ይችላል፣ ብዙ ጉዳዮች ሊሆኑ ይችላሉ። ስለዚህ ልክ እሱን ጨርሰሽ መተንፈስሽን ስታገኚ የሚሰማሽ ስሜት አንድ። ሁለተኛው ብዙ ሰዎች የወደዱት ንጹህ መጸዳጃ ቤት ሳታስቡት ስታገኙ በጣም እነዚያ ግን መጸዳጃ ቤት እየተጠቀሙባቸውን፣ ከተማው ላይ ያሉትም ወደ ሴምሴ አካባቢ አይቻለሁ ሰዎች የገቡ ሲወጡ አይቻለሁ። ሁሉም ቦታ አገልግሎት ግን የጀመሩ አልመሰለኝ። አዎ ምክንያቱም እንዴት የተዘጉም ይመስሉ አሉ። ብዙ ቦታ ላይ ሰው የሰው እንቅስቃሴ የለ። ሰራተኞች አሏቸው። በጣም ጽዱ ናቸው። ደስ ይላሉ። እንዳልሽው ነው እኮ ሮጥ ብለሽ ገብተሽ መገናኛ ግድግዳ ላይ የሚሸና ነው አንሽን። ከዛ የተነሳ ነው እዛ መጸዳጃ ቤት መግባት ማለት አስቢጣ ትንሳኤ እንዴ! በጣም እና አሁን ይሄ አንዳንድ ቦታዎች ላይ እንደው እንደው መጸዳጃ ቤቱ ብቻ ይኑር እንጂ ዞር ብዬ ሳላየው ብቻ ነው ተንፍሼ ልውጣ ያልሽበት ቦታ ሰርፕራይዝ ያደርጉሻሉ። ንጹ አይገርም? መሽናታችንን ሳይሆን የምናወራው ስንወጣ ንጹ ንጹ ሽንት ቤት እንላለን። እና እሱ ብዙ ሰዎችን አስደስቷል። ሌላው ቤታችን ውስጥ ካሉ ቁሳቁሶች ፍሪጅ ሙሉ ሲሆን ብዙ ሰዎች ከፈት አርገው አይተው ተደስተዋል። ያው መቼም የቀለባችን ጉዳይ ቅድሚያ የሚሰጠው ነገር ነውና ራሱ ዝም ብሎ በማየት አይናችን ተስፋ ያገኛል። ገበያ ስንሄድ ደስ የሚለን ነገሩ እሱ፣ የተሟላ ቤት ደስ ይላል። ወደ ቤታችሁ በጣም ደክሟችሁ፣ ርቧችሁ፣ ሰልችቷችሁ ስትገቡ ወዲያው በር ተንኳኩቶ ከጎረቤት ራትና ብላ ቡናም ቀራርቧል ቶሎ ባስቸኳይ እንዳትቆይ ሲባል በጣም አስደሳች ነው። መዳን ያለ ምን የጠራኝ! በተለይ ወንደላጤዎች ይሄ ደክሟቸው ገና ምስር ልለቅም ነው፣ ገና ሽንኩርት ልገዛ ነው እያልሽ ዝክር ምናምን ሲኖር አሪፍ ነው። አንዳንድ ሰፈሮች ለአንድ ቀን እንኳን በቃ ረፍት ትፈልጊያለሽ፣ እንደው በልቼ ገብቼ ትኝት ብቻ ምትይበት። ለገበያ ወተን በጣም እንፈልገው የነበረ እቃ ላይ መገኘቱ ብቻ ሳይሆን ቅናሽ ወጥቶበት ብናገኘው እቃው እንደዛም በጣም አስደስቷቸዋል። እንደውም ያየሁት ላይ እንቁላል ፈልገው ወጥተው ዜሮ አንድ ዜሮ ዜሮ አስር ሴንትስ በነሱ ቅናሽ ኖሮ ነው በገፍ ያገኙት ማለት ነው። እኛ ጋ የሚናቅ ነገር አይደለም ስለተወደደ ይህን ቁላል ቅናሽ ያስደስታል። ሌላው አንዱ ሰው ምን ብሏል? ከከተማ ወጥቼ አምስት ፐርሰንት ይል የነበረ የስልክ ባትሬን ቻርጅ የማደርግበት ቻርጀር ያገኘሁ እለት የተደሰትኩት ደስታ ብዙ ነገርሽ ነዋ የሚያቆመ ስልክሽ ጠፋ ማለት እና ቻርጀር ቻርጀር ቻርጀር እንልና ያው ስትባይ በቃ ሁሉ ነገር የተሳካልን ይመስለናል። ግርግር የበዛበት ሬስቶራንት ደግሞ ገብተን ወዲያው ዞር ስንል ወንበር ስናገኝ፣ ግርግሩን ፈልገን ሳይሆን ሄድ ነው ጥሩ ምግብ አለ የምንፈልገው ምግብ ያለው እዛ ነው። ገብቶ ከመውጣት ተሳቆ ቆንጆ መቀመጫ አግኝተናል፣ በጣም እድለኛ ነን በጣም ብለን እኮ ይ እንደ ከዚያ በኋላ እኮ አንድ ሺ ብር ነው የምትከፊው፣ ግን በነጻ የምትበይበት ቤት እኮ አይደለም ማግኘቱ፣ መቀመጫውን ሌሎች ሰዎች ምን ብለዋል? ቤት ገብተን ነጠላ ጫማ ስናደርግ ያለው ስሜት ከውጭ ወደ ቤት ሄምክንያቱም ይሄ በቃ እግርሽ ታፍኗል፣ ብሎ በተለይ ሴቶች ደግሞ ሂል ጫማ አድርገው ከሆነ በደንብ ነው ሪላክስ የምታረጊው። ሌሎች ሰዎች ደግሞ ምን ብለዋል? ገበያ ሄደው አንዳንድ ጊዜ ያሉ እንደዚህ አይነት ሰዎች ከፋሚሊ ውስጥ ማብረሽ ሄደሽ ደስ ያለሽን አንቺ ምንም እንዳትሳቀቂ እንጂ እኔ ነኝ ዛሬ ግዢ የምፈጽም። አለ እንዴ እንደዚህ እንዴ እንግዲህ የግዢ ግብዣ፣ ቀና ልብ ያላቸው ሰዎች ያስደስታሉ። ሰዎች እንደዛ ብለዋል። ሌሎች ደግሞ ብዙ ፋይል ዳውንሎድ እያደረግ በተለይ አፍሪካ ውስጥ ኢትዮጵያ ውስጥ ሌላው ዓለም እንኳን ብርቅ ነው ብዬ አላስብም፣ ግን ተጽፏል ቀና ስቴ ፍሪ ዋይፋይ ይዛ በቃ ፍንድቅድቅ ብለው ያላቸውን ጉዳይ ሁሉ ዛው ጨርሰው ለመግባት ጥረት ያደርጋሉ እና እንደነኝ አይነት አጋጣሚዎች ህይወታችን ውስጥ እንቅስቃሴያችን ውስጥ ሁሉ ደስታን ስሜት እንድናጣጥመው የሚመጡ አጋጣሚዎች ናቸው እንደ ቀልዳቲዋቸው ለቅጽበትም ወይም ለጊዜውም ቢሆን መናቅ የለብንም ነው እና በደንብ ማጣጣም ነው የሚያስፈልገው፣ ማመስገንም ነው እንደተባለው። አረንጓዴዎች አሁን ወደ መብራቱ ሲባል፣ ቀጥሎ ምንድን ነው የሚመጣው? ሌላ የተበሳጨሽበት ጉዳይ እንኳን ቢኖር፣ አይ ነገሮች ቀና ይሆናሉ እንድትኳ ነው ያው። ብዙ ሰው ግን ይመስለኛል ዘላቂውን ነገር ይፈልጋል። ደስታ ሲባል በቃ ሁሌም የሚመጣለት ነገር፣ ሁሌም የሚደሰትበት ነገር የመፈለጉ ሁኔታ እነዚህን ትናንሽ ነገሮች ዋጋ እንዳሰጣቸው ያደረጋል። እሺ።